አሁን ይህን የሚያይ ተማሪ ጉብዝና በተፈጥሮ ነው ብሎ የሚያምን ይኖራል፣ ወይም ጂኒየስነት ከተፈጥሮ ስትወለድ ነው ብሎ ያምናል። ምንድን ነው ምላሽ? እኔም እንደዛ ቀደም እንዳነሳሁት እኔም እንደዛ ብዬ ነበረ ማስበው እስከሆነ ጊዜ ድረስ ግን ያንን እንዳልሆነ ማወቅ የቻልኩት አንደኛ መጽሐፉን አንብቤ የገነባው ታሳስባለ። ሁለተኛ ግን ሳደርገው ሚን በቃ ስሰራው እና ውጤት ሲመጣ በቃ ይሄ ነገር እውነት ነው። ጂኒየስነት የሚባለው ነገር በተፈጥሮ ብቻ አይደለም። በተፈጥሮ ሊሆን ይችላል ባይ፣ ግን በጣም ሬር ነው። ና አልበርት ብታያቸው አይኪዋቸው እስከ 165ና ኒውተን እስከ 190 ምናምን የደረሱ ጂኒየሶች አሉ። እነዚህ ሰዎች አዲስ ዲስከቨሪ የሚፈጥሩ ሰዎች ናቸው። እና ግን ክላስ ውስጥ ጎበዝ ተማሪ ለመሆን እና ማትሪክን በጣም ከፍተኛ ውጤት ለማምጣት እንደዚህ አይነት ጂኒስነት የተፈጥሮ ጂኒስነት አያስፈልግም ብዬ ነው የማስበው። ምናልባት በተፈጥሮ የሚሰጡ አንዳንድ ነገሮች ሊኖሩ ይችላሉ። ለምሳሌ አሁን ስለ ድምፅ ብናወራ ድምፅ አሁን በተፈጥሮ የሚሰጥ ነገር ነው። አንድ ሰው ተለማም እጅ ድምፅ ይሆናለሁ ማለት በጣም ከባድ ይከብዳል። ስለዚህ በተፈጥሮ የሚሰጡ ጥቂት ነገሮች አሉ። አቶሚክ ሀቢት ላይ እንደውም መጨረሻ ላይ አንድ ዋናተኛን እና አንድ ሯጭን ያነጻጽራል። ዋናተኛው ሲፈጠር ወገቡ ረዘም ብሎ ነው የተፈጠረው፣ ሯጩ ደግሞ ሲፈጠር እግሩ ረዘም ብሎ ነው የተፈጠረው። እንደዚህ አይነት በተፈጥሮ የሚሰጡ ነገሮች ኖሩ ይችላሉ። ትምህርት ላይ ስንመጣ ግን ያ ነገር አይሰራም። ተማሪዎች ከዚሁ መስበር ያለባቸው ነገር ጂኒስነት በተፈጥሮ ነው የሚለውን አባባል ልክ እንዳልሆነ ተገንዝቦ መስራት መጀመር አለባቸው። ይህ ነው የማስበው። በተፈጥሮ አይደለም ካልከን ጂኒስነት ወይም ጉብዝና ታዲያ በምንድን ነው? እንዴት ጎበዜው ነው? አሁን ይህም ቪዲዮ የሚያይ ተማሪ አለ፣ እንዳንተ መሆን የሚፈልግ ቤዜ ሌለው ዘጠኝ አስር አስራ አንድ በደንብ ያላጠና ያልተዘጋጀ ወይ ጥሩ መምህር አልገጠመውም ብዙ አይነት ምክንያት፣ የሚያሳምን ምክንያት ይኖራቸዋል። አንዳንዶች ደግሞ በራሳቸው ሬክለስነት በቃ ግድ የለሽ ነው። አሁን ግን የነቁ አስራ ሁለት ደርሰዋል ዩኒቨርሲቲ መግባት ይፈልጋሉ። ህልም አላቸው። በተለይ ደግሞ ቤተሰብ ኤክስፔክት ያደርጋል። ምክንያቱም እነሱን እዚህ ጋር ለማድረስ ብዙ ዋጋ ከፍሏል። እና መለወጥ ይፈልጋሉ። ቤዛቸው ማስተካከል። በቃ ከዜሮ ለሚጀምር ተማሪ ምንድን ነው የምትመክረው? ትምህርት እንግዲህ በጂኒየስነት ካልሆነ አንድ ሊሆን የሚችለው ጠንክሮ መስራት ነው። ሃርድወርኪንግ በቃ ሊቀይራቸው የሚችለው ሃርድወርክ መሆን ነው እሱ። አሁን ቤዝ የሌላቸው ልጆች ምንድነው ማድረግ ያለባቸው? መጀመሪያ አንደርስታንዲንግ ላይ መስራት አለባቸው። ምን መሰለ የትምህርት ስርዓታችን በእንግሊዝኛ ነው። አሁን ብዙዎቹ እንደ የሚቸገሩት ሰባተኛ እና ስምንተኛ ክፍል በራሳቸው ቋንቋ ይማሩና ወደ ዘጠነኛ ክፍል ሲያልፉ በእንግሊዘኛ ነው ሁሉም ነገር በጣም ይቸግራል። እኔም ለራሱ ተቸግሬ ነበረ ስምንትና ዘጠኝ በእንግሊዘኛ እንኳ ብማረም ማለት ነው። ስለዚህ መጀመሪያ ቋንቋ ላይ መስራት አለባቸው። ቋንቋ አንደርስታንዲንግ፣ የሚያነቡት ነገር እንዲገባቸው። አስራ ሁለተኛ ክፍል እንግሊዘኛ ማንበብና መረዳት የሚችል ተማሪ እኔ ማለፍ ያቅተዋል ብዬ አላስብም። አንደርስታንዲንግ ላይ ከሰሩ ዘጠኝ፣ አስር፣ አስራ አንድ ላይ ቢሰሩ ጥሩ ነው። ምክንያቱም አስራ ሁለት ላይ ሲገቡ ታይም ሊፈጅባቸው ይችላል። ስለዚህ አንደርስታንዲንጋቸው ላይ ይስሩ፣ እንግሊዝኛ አንደርስታንዲንግ ማለት ነው። ከዛ በኋላ መጽሐፋቸውን እያነበቡ ቪዲዮዎችን እያዩ ላይክ ቀስ በቀስ ነው። አሁን አስራ አንደኛ ክፍል ሲገባ አንደርስታንድ የማድረግ አቅሜ ያን ያህል አልነበረ ማንበቤ ማለት ነው። ምንድን ነው የማደርገው? ቪዲዮዎችን ያለው ቪዲዮ ላይ ስታይ ያነቡልሃል፣ ከዛ ይተረጉሙልሃል። ያልገባህን አንተ ልትረዳው ማስችለው ነገርን ምን ለማለት ነው የፈለገው ብትል እንኳ አንተ ከኋላ ያለ ሚስ ያረካቸው ነገሮች ስላሉ ላትረዳ ይችላል። ቪዲዮ ላይ ግን ኤክስፕሌን ያደርጉልሃል። ስለዚህ ቪዲዮዎችን ዩቲውብ ላይ ሊሆን ይችላል፣ ፊውቸር ኤክስ ሊሆን ይችላል። ብቻ ቪዲዮዎችን እያዩ ራሳቸውን ቢቀይሩ ጥሩ ነው። ስለዚህ ቤዝ የሌላቸው ልጆች መጀመሪያ አንደርስታንዲንግ ለይሱ። ከዛ በፊት ግን ግን ከዛ በፊት ማመን ይኖርባቸዋል። ራሳቸውን መቀየር እንደሚችሉ ማመን ይኖርባቸዋል። ቅድም እንዳልኩት ነው አንድ ተማሪ አንድ ሰው ማድረግ የሚችለው ነገር ከሆነ ያ ተማሪ ማድረግ የማይችልበት ምንም ምክንያት የለም። ምክንያቱም ሳውናን ሁለታችንም ሌላ ኤለመንት የተጨመረብን የለም አለ ባህሪያችንም፣ አይ ሚን ተፈጥሯዊ ባህሪያችንም ተመሳሳይ ስለሆነ ሊለየን የሚችል ነገር የለም። ይመኑበት፣ ከዛ አንደርስታንዲንግ ለይሱ፣ ከዛ በኋላ ደግሞ ሶስተኛው ስቴፕ እንዴት ማጥናት እንዳለባቸው በደንብ ይወቁ። ብዙ ሰው የሚሳሳተው አንድ ነገር ወደ ስራ ከመግባቱ በፊት እንዴት መስራት እንዳለበት አያውቅም፣ ቀጥታ ይገባል፣ ከዛ ስራውን ይጀምራል። ከዛ በኋላ ብዙ ስህተቶች ይፈጠራሉ። ስለዚህ እንዴት ማጥናት እንዳለባቸው በደንብ ይወቁ፣ ከዛ በኋላ ወደ አክሽን ይግቡ ማለት ነው። አክሽኑን ደግሞ ወደፊት ያው ዲስከስ እናደርግበታለን ብዬ አስብ። በጣም አሪፍ። ስለዚህ አሁን የአጠናን ስትራቴጂ በደንብ ለእኔ ይሆነኛል የሚሉትን መረጡ። ከ ሃርድ ወርከር ሆኖ በዲሲፕሊን ማጥናት ጀመሩ። በቃ ኮሚቴ ዶኖ ሰዓት መደው ማጥናት ጀመሩ። ግን የውጤት ለውጥ የማያዩ ብዙ ተማሪዎች አሉ። በተለይ ተስፋ የሚቆርጡ ከእኔ እኮ በቃ አመቱ መጀመሪያ ላይ አቀድኩኝ፣ ማጥናት ጀመርኩኝ፣ ግን ውጤቴ ከባለፈው ዓመት ያነሰ ነው። እንደውም ያኔ ደግሞ ሳላጠና ነው ያን ውጤት ማመጥ የነበረው ብለው በቃ ሃርድ ወርክን በቃ የሚያጣጠሉ ብዙ ተማሪዎች አሉ። ማጣጣል ብቻ ሳይሆን የእውነትም እየጣሩ ውጤት ስላላመጡ ተስፋ ሊቆርጡ የደረሱ ተማሪዎች ምንድን ነው የምትመክራቸው? ቢኮዝ ራስን ያልከው በጂኒየስነት አይደለም ጉብዝና በጥረት ነው፣ ወይም በሃርድወርከርነት ነው። እየጣርኩ ነው፣ እየሞከርኩ ነው፣ እያነበብኩ ነው፣ ቪዲዮ እያየው ነው፣ ግን ውጤቴት እንደምፈልገው አልተቀየረም ለሚል ተማሪ ዶንት ስተዲ ሃርድ ስተዲ ስማርት የሚባል አባባል አለ። የመጀመሪያው ሴፕ ራሳቸውን በስማርት ወይ እያጠኑ እንደሆነ መገምገም ነው። ቅድም እንዳልኩት በትክክለኛው ወይ እያጠናው ነው አንዳንድ ተማሪ በቃ መጽሐፉ ጋር ተፋጦ ይውላል። ከዛ በኋላ ጥያቄ የማይሰሩ ቤዚክ የሚባሉ ነገሮችን ማጥናት ላይ ወሳኝ የሚባሉ ነገሮችን እንኳን አላወቁም እና ቀጥታ ወደ ጥናት ይገባሉ። ጥናት እንኳን ምን ማለት ነው የሚለውን ነገር በደንብ አንደርስታንድ ማድረግ ያስፈልጋቸዋል። ሶ ስተዲ ስማርት የሚባል አባባል አለ። ሃርድ ወርኪንግ ብቻ ማተር አያደርግም። በትክክለኛ ወይ ነው እያጠና ያለሁት። አንዳንድ ተማሪ ደግሞ በትክክል አጥንቶ ሲያበቃ ፈተና ላይ ሲገባ ፈተናውን በትክክል መስራት አይችልም። ያ ማለት የፈተና አሰራር ለራሱ አልተማሩም ማለት ነው። ትምህርት ቤት እኮ ትልቁ ችግር ምን መሰለህ? እንዴት ትምህርቱን ያስተምሩናል ግን እንዴት ፈተናዎችን እንደምንሰራ፣ እንዴት መማርም እንዳለበት ኢንፎርሜሽኑን ይሰጡናል። ኢንፎርሜሽኑን ግን እንዴት አድርገን ውስጣችን እንደምናስቀረው አይነግሩንም። በቃ እሱ ነው ትልቁ ችግር። አሁን እኔም እየሰራሁት ያለው ኮርስ ባይ ዘ ዌይ የሚያጠነጥነው እሱ ላይ ነው። ተማሪዎች ከስር ጀምረው እኔ የተቸገርኩባቸው ብዙ ነገሮች አሉ። እነዛን ችግሮች እንዴት መፍታት እንደሚችሉ፣ እያንዳንዱ ነገር እንዴት እንደሚያሻሽሉ ነው እና እንዴት ማጥናት እንዳለባቸው። ሁለተኛ ግን ዲስፕሊን ከገነቡ እነዚህ ልጆች በትክክለኛ ወይ ዲስፕሊን ገንብተው ግን ደግሞ ውጤት እያዩ ካልሆነ ሪዋርድ የሚባለው ነገር ውጤት አለም ባይ ዘ ወይ ይሚን ይሄ መጨረሻ ላይ የሚመጣው የማትሪክ ውጤት ላይ ዲፔንደንት መሆን የለባቸውም። ሪዋርዱ ራሱ ዲስፕሊኑ ነው። አይ ሚን የምትገነባው ዲስፕሊን በቃ ሪዋርድ መሆን አለበት። ያንተ ሽልማት የምታገኘው ሪዋርድ መሆን አለበት። ብዙ ጊዜ እንደዚህ ዲስከሽን ላይ ስለ ስኬት ሲወራ ስኬት ፕሮሰሱ ነው ወይስ መጨረሻ ላይ የሚያመጣልህ ሪዋርድ ነው ይባላል። እኔ ብዬ የማስበው ስኬት ስለ ሪዋርድ አይ ሚን ስለ ፕሮሰሱ ነው። በሂደቱን ካጣጣምከው፣ ሂደቱን ከወደድከው ያ በቃ ስኬት መሆን አለበት። ማትሪክ ላይ ባይከፍልህ እንኳን የሆነ ጊዜ ይከፍልሃል። ያሳደግከው ያ ዲስፕሊን ማለት ነው። ስለዚህ በሚያዩት ውጤት ዲፔንደንት መሆን የለባቸውም። እኔ አስራ ሁለተኛ ክፍል ስገባ ፕላን ያደረኩት የሆነ ውጤት አልነበረ። ማለት ይህን ያህል አመጣለሁ ከዚህ ኢንተርቫል መውጣት የለብኝም ምናም ብዬ ዲሳይድ አላለም። ለማድረግ የሆነ ጊዜ ሞክሬ ነበረ ግን አንዳንድ ጊዜ ምናለ መሰለህ ራስን ታስጨንቃለህ። ይህን ባለመጣ፣ ኤክስፔክቴሽን ከፍ ብሎ የምታመጣው ደግሞ ዝቅ ሲል ጥሩ አይሆንም። እና ዋናው ሀሳቤ ግን እንትን ያላልኩበት ፕላን እንደዚህ ያመጣለሁ ብዬ ያላቀርኩበት ዋናው ምክንያት ስኬት ፕሮሰሱ ነው፣ ዲስፕሊን መገንባቱ ነው ብዬ ስለማስብ ነበረ። ያንን ብዬ እያሰብኩኝ ፕላን የማወጣ ከሆነ ኦኬ፣ ስለዚህ ሪዋርዱ ላይ ነው ስቲክ እያደረግ ያለሁት ምናም በሚል አስራ ሁለት ላይ ልገነባ የፈለግኩት ዲስፕሊን ነበረ። እኔ አሁን ዲስፕሊኔ ከፍሎኛል። አስራ ሁለተኛ ክፍል ጥሩ ውጤት አምጥቼ ኦፍኮርስ፣ በቃ ያ ውጤት ሪዋርድ ሆኖ ሊመጣ ይችላል። ግን እኔ በጣም ደስ የሚለኝ ያሳለፍኩት ጊዜ ነበር። የሚገርም በቃ በጣም በሚገርም ዲስፕሊን ቀኑን ሙሉ ተመሳሳይ ነገር እያለሁኝ ከዕቅዴ ሳልዛነፍ ነበር ያሳለፍኩት። እና ለእኔ ሪዋርዱ ያ ነው ብዬ ነው የማስበው። ምክንያቱም አሁን እንትን ላይ የማትሪክ ፈተና ውጤት ላይ ጥሩ ውጤት ባላመጣ እንኳን አሁን ዩኒቨርሲቲ ላይ ጥሩ አድርጎ እየከፈለ ብዙ ነገሮችን በአንድ ላይ እያስኬድኩበት ነው። ኢቨን አሁን ባይከፍለኝ ለራሱ ለራሱ ስወጣ ለራሱ ስራ ላይ ስራ ስሰራ ሊከፍለኝ የሚችል ነገር ነው። ስለዚህ ተማሪዎች ውጤት መጠበቅ የለባቸውም። በል የሆነ የሚያዩት ታንጂብል የሆነ ነገር ግዴታ መኖር የለበትም። ዲስፕሊኑን መገንባት ከቻሉ ያ በጣም ትልቅ ነገር ነው። ሪዋርዱ ያ ነው ሊሆን የሚገባው ለተማሪዎች ብዬ አስባለሁ። ዋው ይዞ የሚገርም ሀሳብ ነው። አቶሚክ ሀቢት ላይ እንደውም በደንብ በደንብ ጀምስ ክሊየር ሜንሽን ከሚያደርገው ነገር አንዱ ይሄ ነው፣ አሁን ያልከው ነገር ነው። በተለይ ስፖርት ሰርተህ የምታገኘው ጡንቻ ሳይሆን ሽልማት፣ ስፖርት የሚሰራ ማንነት መፍጠሩ ያ ካራክተር ላይ ስፖርተኛ መሆኑ አንብበህ ከምታገኘው ከመጽሐፎች ከምታገኘው እውቀትና ለውጥ በላይ መጽሐፍ የማንበብ ሀቢቱ ልማዱ ነገ ብዙ ነገር አንበበ ህይወት እንድትቀይር ይረዳል። ሶ ይህን የሚያይ ተማሪ ማሰብ ያለበት ውጤቴ ወይም በቃ ኢንትራንስን አልፋለው እንደዚህ ሆናለሁ ብቻ ሳይሆን ሎንግተርም ከትምህርትም በኋላ ትልቅ ሌላ አለም አለ፣ የስራ አለም አለ። ህይወት ለዚች ለትምህርት አሁን ፊት ለፊት ላለችው የምትከፍለው ዲስፕሊን፣ የምትሰጠው ኮሚትመንት፣ የምትከፍለው ዋጋ ነገ ህይወትህ ላይ ራሱ ይተረጉማል፣ ይመነዘራል። በጣም አሪፍ ሀሳብ ነው። በነገራችን የሃይስኩል ተማሪ ከሆናችሁ ደግሞ ከዘጠኝ እስከ አስራ ሁለተኛ ክፍል ከሆናችሁ በአጭር ጊዜ መለወጥ፣ ጎበዝ መሆን፣ ውጤታማ መሆን፣ ከክላስ አንደኛ መውጣት፣ ማጥሱን ፊዚክሱን እንዲገባችሁ ማድረግ ሌላውን ተውት፣ ኢንትራንስ ከ500 በላይ አምጥታቸው ዩኒቨርሲቲ መግባት የምትፈልጉ ከሆነ በጣም በቀላሉና በሚገባችሁ መንገድ አስጠነቱ አንዱን ቻፕተር በአንድ ሰዓት ጨርሶ በጣም ብዙ ጥያቄ አሰርቶ ጌም አለው የጥያቄ ከዛ በየሳምንቱ ፈተና ፈትኖ ጎበዝ እንድትሆኑ የሚያደርጋችሁ አፕሊኬሽን አለ። በዚህ አፕሊኬሽን ብዙ ተማሪዎች ሰቃይ ሆነዋል፣ ኢንትራንስን አልፈዋል። ምንድን ነው ካላችሁ፣ ፊውቸርክስ ይባላል። ጉግል ፕሌይ ስቶር ላይ ገብታችሁ ፊውቸርክስ ብላችሁ ዳውንሎድ አድርጉት። ዳውንሎድ ካደረጋችሁት በኋላ በነፃ አፕሊኬሽኑን የመጀመሪያውን ቻፕተር መማር ትችላላችሁ። የፈለጋችሁትን ኮርስ እየከፈታችሁ የመጀመሪያውን ቻፕተር ሙሉውን በነፃ እዩት። ይሄ ነገር የእውነት ይጠቅመኛል ይለውጠኛል ካላችሁ አጤሬራውን አይታችሁ ኖቶቹን አይታችሁ ቪዲዮዎቹን አይታችሁ ጌሞቹን አይታችሁ የትምህርት ጌሞቹን አይታችሁ ከወደዳችሁበት፣ ካመናችሁበት አፕሊኬሽኑ ላይ ፊት ለፊት አሁን እንዴት ልጀምር የምትል ቀይ ምልክታለች እሷን ነግታችሁ እዛ ላይ የሚያዛችሁን በሙሉ አድርጋችሁ የፊውቸር ኤክስ አባል ሆኑ። ከዛ በኋላ ሁሉም ነገር ቀላል ይሆናል። እውቀትም ውጤትም በፍጥነት ታገኛላችሁ። ፊውቸር ኤክስ